የከንባታ ዞን ሽንሽቾ ደብረ ብርሃን ቅድስ ሥላሴ ቤተ ክርስቲያን የትንሣኤ በዓልን ምክንያት በማድረግ ከሀገር ውስጥና ከሀገር ውጭ ያሉ ደጋጊ ኢትዮጵያውያንን በማስተባበር ከ450 ሺህ ብር በላይ ገንዘብ በማዋጣት ፍራሽ አልባሳትና ዱቄት እንዲሁም ከ500 በላይ ለሚሆኑ አቅመ ደካሞች ማዕድ ማጋራት መርሃ ግብር ተከናውኗል። በመርሃ ግብሩ ላይ በክብር እንግድነት የተገኙት የሽንሽቾ ከተማ አስተዳደር ከንቲባ አቶ ታሪኮ ተስፋዬ የሽንሽቾ ደብረ ብርሃን ቅድስ ሥላሴ ምእመናን በየዓመቱ የትንሣኤ በዓልን ምክንያት በማድረግ ሰጥ ለአቅመ ደካሞች፣ ለአረጋውያን፣ ለአካል ጉዳተኞችና ለምስኪኖች ያለ ሃይማኖት ልዩነት በሰብአዊነት ብቻ የሚደረገው ሁሉ አቀፍ ድጋፍ የሚደነቅ ነውና ከተማ አስተዳደሩ ከልብ ያመሰግናል ብለዋል። ከዚህ በፊትም በተለያዩ በዓላት በገና በዓል በመስቀል በዓል በፋሲካ በዓል የተለያዩ አካላትን ሲደግፉ ሲያግዙ የተቸገሩትን እስከ ቤታቸው ሄዶ ሲጠይቁ ነው እያየን የነበረውና ከዚህም ባሻገር እንደ መንግስትም በተቸገረን ጊዜ ይሄ ቤተ ርሳን ቀርቦ ድጋፍ እያደረገ እያገዘን በተለያየ መልኩ ከጎናችን እየሆነ ያለበት ሂደት ነው ያለው የከንባታ ሀላባና ጠንባሮ ሀገረ ስብከት ስራ አስኪያጅ መልአከ ኃይል ቆሞስ አባ ሚካኤል ታደሰ የቤተክርስቲያኗ ዋና ተልእኮና አስተምሮዋ ወንጌልን መስበክና ችግረኞችን መርዳት ነው ያሉ ሲሆን ለችግረኞችና ለምስኪኖች የሚያስብ ምስጉን ነው ብለዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሁል ጊዜ ከድሆች ከደሆች ጋር ናት ያሉት ቆሞስ አባ ሚካኤል በቀጣይ በዓልን ብቻ በመጠበቅ ሳይሆን ና ቋሚ በሆነ መልኩ የዘውትር ተግባራችን በማድረግ ወላጃት ህጻናትን፣ አረጋውያንን ና አቅመ ደካሞችን የመደገፍ ተግባር መጠናከር እንደሚገባው ጥሪ አቅርበዋል። ቤተ ክርስቲያናችን ምስኪኖችን፣ ረዳት የሌላቸውን፣ ጠዋሪ ቀባቢ ያጡትን፣ ጓለማውታዎችን ታስባለች፣ ጊዜም ትጨነቃለች፣ ትረዳለች፣ ታገለግላለች። ለምን የቤተ ክርስቲያን ተልእኮዋ ይህ ነውና፣ ጌታ ኢየሱስ ክርስቶስም በመዋዕለ ሥጋዌው ሰው ሆኖ በዚህ ምድር ላይ በተመላለሰ ሰዓት ይህንን ነገር ነው ሲያደርግ የነበረው። የሽንሽቾ ደብረ ብርሃን ቅድስ ሥላሴ ቤተ ክርስቲያን አስተዳዳሪ ሊቀ ብርሃናት ዲያቆን ወንድማገኝ አቦሴ በበኩላቸው ቤተ ክርስቲያኗ እንዲህ አይነት ድጋፍ በየአመቱ የምታደርግ መሆኑን በመግለጽ ከአመት አመት የድጋፉን ተደራሽነት እያሰፋች በመምጣቷ በዘንድሮ ትንሳኤ በዓል ከወትሮ በተለየ መልኩ ከ450 ሺ ብር በላይ ወጪ በማድረግ ከ500 በላይ ለሚሆኑ ሰዎች ድጋፍ መደረጉን ተናግረዋል። ድጋፉ ከምእመናንና በውጪ ሀገር ከሚኖሩ ከአካባቢው ተወላጆች ያለ ለምንም ሃይማኖት ልዩነት በተሰበሰበ ገንዘብ የተደረገ ድጋፍ ነው ያሉት ሊቀ ብርሃናት ዲያቆን ወንድማገኝ አቦሴ ለዚህ በጎ ተግባር የተሳተፉ አካላትን ቤተ ክርስቲያን ታመሰግናለች ነው ያሉት። ደቡብ አፍሪካ ያሉ ወገኖቻችን አሉ፣ አሜሪካ ያሉ ወገኖቻችን አሉ። እነዚህ በርካታውን ገንዘብ አንድ ግለሰብ መቶ አርባ ሶስት ሺህ ብር አውጥቶ የሰጣል ያለ ሃይማኖት ልዩነት የዚህ ቤተ ክርስቲያን እምነት ተከታይ አይደለም። ይሄ ነገር በረከት አለው ዋጋ አለው ብሎ 143000 ሌሎችም 50000 ብር የሰጡዋሉ። ከዚህ ቤተ እምነት ውጭ 46500 ብር የሰጡዋሉ። ከዚህ ቤተ እምነት ውጭ ከዚህ ቤተ እምነትም 30000 የሰጡዋሉ። 27000 የሰጡዋሉ። 20000 የሰጡዋሉ። እነዚህ ሁሉ ለበረከት ብሎ ተሽቀዳድመው የሰጡ ናቸውና ዋጋቸው ሰማያዊ ይሆንልን እኛም ስንሰበስብ ያለ ሃይማኖት ልዩነት የተሰበሰበው ስንሰጥም ያለ ሃይማኖት ልዩነት ነው። ድጋፍ የተደረገላቸው አረጋውያን ደስተኞች መሆናቸውን ገልጸው ስለተደረገላቸው ድጋፍም አመስግነዋል።